ተገናኙ ፍጥጥ የለ ምጥጥ የለ የለም። ይኸው ተገናኙ ፎቶ እየተነስን ነው። አውቀው አይ አይ እ ቅድም እኮ እምብርቴ እኮ እንትንሽ አውጭው አውጭው አውጭው እያለኝ ነበረ። ተናገሪ ተናገሪ፣ እንዴት ልናገር እንዴት ልናገር

ስትገናኝም እንደምታደርጊ ልንገርሽ፣ ተቃቃፊኝ፣ ሳሳሚ እና በቃ ተቃቅፈሽ አንድ ላይ መተኛት ራሱ በጣም ደስ የሚል ነገር ነው። ያ ነገር ትዝም አይልሽም? እኔ እኮ በቀደም ደወስፖኪንት የሚያደርጉትን ፎሎ አርጓቸው ደወለልኝ። ወይ አሌክሲ ወይ ወንድም የሚያልኩት ወርቅ መግዛት ፈልግኳለኝ። ለማን ፈልግ፣ ምናገባንሻ ላይ እሺ፣ ናበል ሪምጋ ና አልኩት። ሄድን ሪምጋ አስር ግራ ማለት አንድ ሺ ሶስት አለችው እሺ አንድ ሺ ሶስት ዶላር አዎ አንድ ሺ ሶስት መቶ ዶላር ከዛ ግማሹ አንቺ ትከፍዋለሽ አፈር ድቻ ነው የምትበላው አልኩት አፈር ድቼ አልኩት ከዛ ጠረጠርኩ አንተ ሪም ጋር ያልኩት ለዚህ ነው እንዲ ያልኩት እረ አይደለም ወደ አሜሪካ መሄድ ነው አልኩት ወደ ስዊዘርላንድ ዋ ውስጥሽ ዜድ ሚስጥር እንዳታወጪ ዝም በይ፣ እንዳታዋርጂው ወንድሜ ብዬ ያስኳትች ሚስጥር ያስኳትጠን እንዴት ያሹ ሚስጥሩን፣ አላመመሽም? እነሱ ጋር ሲሆን አልኩሽ እኮ እነሱ ጋር ሲሆን ፍቅር ያምራል። እነሱ ጋር ሲሆን ሚስጥር እያያዛል። ሚስጥር ዝም ብሎ ብን ብሎ መሄድ ሚስጥር አለ። አሁን ፋሲጋ ለምሳሌ በውስጥ የነገረችን ሚስጥር እዚህ መጥቼ አደባባይ ዳ ልናገር ነው? ኧረ አትናገሪም። እሱ አትናገሪም። አዎ፣ እኔ ፍቅር ብልግና እኔ ራሱ ብዙ ነገር ነግረሽ መቻ አወራሁብሽ። ምን ነገርኩሽ፣ እንዳላወጣሁ። አሁን እና የነሱ ነገር አይወጣም። ራሱ አደባባይ ሰው አደባባይ ራሱ ህዝብ ያወጣው ህዝብ ይየው። እኔ ህዝብ ሳያየው ህዝብ ሳይፈርድ እኔ አልፈርድም።

የሚደብረኝ ነገር የሆነ የግለሰብ ነገር ብሄር ውስጥ ሄዶ ሰውን ንትን ሲያጋጭ፣ ከዛ ደግሞ የአማራ ልጆች የሚወዱኝ የሚያፈቅሩኝ አሉ፣ እግዚአብሔር ይስጣቸው። ዜድ ሀቋናት ዜድ ትክክል ናት። ከዜድ ጎንንን እንወዳታለን ቅጥል በል ብሎ ያው አራስ አፈርኳቸው። ተገናኙ በረጅም ገመድ አስሬ ከአሜሪካ ወደ ስዊዝ እናመጣኋት እንደዚህ ጥቄ አፍቅራ ነው። እባክሽ ፍቅር ከያዛት ሴት ልጅ አፍቅራ ነው አትበይ፣ እሱም አፍቅሮ ነው። እሱ ግን ወደዛ በቃ ስለማይፈልግ ነው። እዛ እሱ ጌዳውን። አዎ አላልንም፣ አዎ አላልንም። የሚወዳት ከሆነ ትኬት ይቁረጥላት ይጨርስላት እያሉ የነበሩ የታሉ? ዮኔ ማኛ አሁን አይነሳ ወጭ ተቀብለዋል፣ ጌታ ዮስ ተቀብለዋል። አፋች አስቲ የኔ ናት፣ የኔ ናት፣ የኔ ናት፣ የኔ ናት። እኔ ግብግብ ልበልሽ የኔ ናት። ጽናቱ ይስጥሽ። ማርያም ጽናት ይስጥሽ። ማን ያንገበል? ለምን ለቤት ስል ጽናት ይስጥ። የኔናት ምን ሆና አያቷ? ምታ ነፍሲ ማር። የኔናት ነፍሲ ማር። እሺ የኔናት አንተ ብላኪ ከሰጠ ደና ነገር ስጥ። በሌሊት አይስክሬም አትስጠኝ። ምንድን ነው ይሄ? ወይ ሜምበር ሁን በአንዱ፣ ወይ ሜምበር ሁን አይስክሬም እኮ የብልግ ሁላችን ወደዛን ሁላችን በቃ እንኳን አያት ሆኑ ያው ሞት ለሁሉ ሁሉ ያሳምማል። ሁላችን ወለዛለን፣ ያው የሚቀር የለም። እግዚአብሔር የወደደው ነው እንወስደው እንጂ የማይወደው ማየው እዚህ ከነ አጣታችን ከነምናችን ቁጭ አድርጎናል። እና ይዞሽ እግዚአብሔር ጽናት ውስጥ ሽኔናት ነብሲ ማር፣ የመላ ቤተሰብ ጽናት ውስጥው። ሀቡስ ሀቡስ አለች ገባች። ሀቡስ ሀቡስ አዎ

ነበር ምን እያረጉ ይሆን ብላ ተጨነቀች። በቀጠሮው ቀን አወጣዋለሁ። አያልቅም ይሄ ነገር ሲመዘዝ ሲመዘዝ። ግን ያኛው በጣም ያሳዘነኝ ሀቡ የቅርታ አሳ ጎርጓሪ ዘንዶ ያወጣል ነው የሚባለው ፍቅር ዲዛይነር የሚባል በጣም ነው አንጀት የበላው። ማርያም ሁላቸው አንዳንድ ጊዜ ለሰዎች ጉድ ጉድጓድ ቆፍራለሁ ነው ብላችሁ ስትቆፍሩ በጣም ያሳዘነኝ፣ በጣም ያሳዝናል። ቶሎ ስንት ደረሰ አቡ? ወይኔ ደስ ሲሉ! ሲያምሩ እነዚህ ልጆች ማሻላ ማሻላ። እኔ ሽት ተገናኙት። ቆይ ቀለበት ነገ ነው እንዳትቀሩ። ቀለበት ነገ ነው እንዳትቀሩ። ያመጣችሁለት ወርቅ ሰዓት። ዋን ሰከንድ፣ ዋን ሰከንድ የዘጋውት ወንድሜ አሌክስ ደውለው ነበረ። አሌክስ በዚህ ከገባው ከሰርግ በፊት ብልግና ነው። ደውለው ነበረ። ማርያም ደውለው ነበረ። ነው የሚሰጠው ሰላሳ ሞድሬተር አለ። ግን እዚህ ጋር አንድ ሰው አጸያፊ ነገር በጣም ለማንበብ የሚሰቀጥ ነገር እየጻፈ ሚዩት እንኳን የሚያደርጉ ደውለው ነበረ። ብሮ አመሰግናለሁ። ዝም ብሎ የተደረደሩትን ሞድሬተሩ ቻንስ ለአንቺ ሞድሬተር እሰጣለሁ ቆይ ብሮ በዚህ በቃ ቆይ አንዴ አሁን ደውልልኝ ቆይማ ቆይ ቆይ ዋሳ እዚህ ላግባው አንዴ ስንት ደረሰ ፎሎሽ እያልኩሽ እኮ ነው እንታይ ቻለ ወይኔ እናቴ ትናንትና እኮ ላስገባው ብዬሽ እነ አሌክስ ቤት አስራ ምናምን ሰው ነበረ ሼር ሳረግ ሼር ሳረግ አልመጣም እና ስንት ደረሰ ስንት ደረሰ የራሱ ቤት ግቢና በቲክቶክ ሊይለሽ አዎ ለካ ያለው